የኤርዶጋንን ሊበላ የተነሳው የቱርክ አብዮት፣ ከመፈንቅለ መንግስት የታደጋቸው ህዝብ አመፀባቸው። በአንድ ወቅት እኚህ ቆራጥ መሪ የቀድሞ የእስራኤሉ ጠቅላይ ሚኒስቴር ሽሞን ፔሬዝን በዓለም አደባባይ ያራክሰው ሰድበውት ሲያበቁ አንተ በጋዛ የገደልካቸው ፍልስጤማውያን ደም ነው የሚያስጮህ በማለት ሲያወርዱት የመድረክ መሪው ሊያቋርጣቸው ሲሞክር ዋንሚነት አንድ ደቂቃ በማለት እጅግ አስገራሚ ንግግር አድርገው ወደ ሀገራቸው ሲገቡ የኢስታንቡል መሬት አንድ ደቂቃ የሚል ጽሁፍ በያዙ የኤርዶጋን ደጋፊዎች ተጨናንቃ ነበር። ያ ጊዜ አሁን ታሪክ ሊሆን ተቃርቧል። ያ የኤርዶጋንና የህዝቡ ጥብቅ ግንኙነት ያበቃለት መስሏል። ቱርክ እየተናጠች ነው። ለመሆኑ በቱርኩ ምድር የተከሰተው ምንድን ነው? የኤርዶጋን እጣ ፋንታስ ምን ሊሆን ይችላል? ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ ትንታኔ ያለፍን አብራችሁን ቆዩ። ሰሞኑን ቱርክ በተቃውሞ እየተናጠች ነው። የተቃውሞ ምክንያት ደግሞ የቱርክ ዋነኛ ተቃዋሚና የኤርዶጋን ተቀናቃኝ ይሆናል ተብሎ የሚጠበቀው የአታቱርክ ሲኤችፒ ፓርቲ መሪ ከሪም ኢማሞግሉ በቁጥጥር ስር በመዋሉ ነው። ኢማሞግሉ በፖሊስ ቁጥጥር ስር የዋለው ከሽብር ቡድኖች ማለትም ከፒኬኬ ጋር በመስራት በማንጭበርበርና በህገወጥ የገንዘብ ዝውውር ተወንጅሎ ነው። ለስር መነሻ የሆነው ደግሞ ታላቁ የኢስታንቡል ዩኒቨርሲቲ የክሪም ኢማሞግሉ ዲግሪ ፌክ ወይም የውሸት መሆኑን በመግለጽ ዲግሪውን ከቀ በኋላ ነው። ዩኒቨርሲቲው ዲግሪውን ከነጠቀው ደግሞ ኢማሙግሉ ለፕሬዝዳንትነት መወዳደር አይችልም ማለት ነው። ምክንያቱም በቱርክ የፖለቲካ መሪ ለመሆን የግድ ዲግሪ ያስፈልጋል። የማሞግሉ ዲግሪ ደግሞ ዩኒቨርሲቲው ፌክ አለው። ይህን ተከትሎ ፖሊስ ኢማሙግሉን በቁጥጥር ስር ሲያውል የሲኤችፒ ደጋፊዎች ለተቃውሞ ሰልፍ ወጡ ማለት ነው። ቱርክ በከተሞች ምንም አይነት ሰልፍ እንዳይደረግ ግዳለች። ይሁን እንጂ እገዳውን የጣሱ ሰልፎች እየተስተዋሉ ይገኛሉ ሰልፈኞቹም ከፖሊስ ጋር ሲ ሲጋጩ ታይቷል። ኤርዶጋን ዋና ተቀናቃኙን ከፖለቲካ ፉክክር ለማስወገድ አጋጣሚው አሪፍ ሆኖለታል። የቱርክ ህዝብ ለኤርዶጋን ያለውን ፍቅርና ድጋፍ በተለያዩ አጋጣሚዎች አሳይቷል። ከሁሉም በላይ በብዙዎች ዘንድ አስደናቂ ሆኖ ያለፈው ግን እንደ ኤሮፓውያን አቆጣጠር በሐምሌ 15 2016 ምሽት የታየው ክስተት ነው። በዚያች ምሽት በምዕራባውያን ስውር እጆች የተቀጠሩ ጄኔራሎችና በርከት ያሉ ወታደሮች ተሰብስበው በዋና የቱርክ ቴሌቪዥን ጣቢያ የኤርዶጋን መንግስት የሀገሪቱን ሴኩላር አቋም ከአደጋ ላይ ስላጣለ ከዛሬ ጀምሮ ከስልጣን ተወግዷል የሚል መግለጫ ያስተላልፉ ነበር። ከሌሊቱ ሰባት ሰዓት ገደማ በሲኤንኤን ቱርክ ላይ የተሰማው አጭር መልእክት ግን ለመፈንቅለ መንግስቱ መክሸፍ መንስኤ ሆነ። መልእክቱ እንዲህ የሚል ነው። ሰፊው የቱርክ ህዝብ አሁኑኑ ወደ አደባባይ ወጥቶ መፈንቅለ መንግስቱን ማክሸፍ አለበት። ኤርዶጋን ነበር ይህንን የተናገረው። ንግግሩ ያስተላለፈው በወቅቱ ለረፍት ከሄደበት የጥቁር ባህር ደሴት ሲሆን ይህንንም ያደረገው በሳተላይት ቴሌ ቴሌፎን ደውሎ ከቴሌቪዥን ጣቢያው ጋር ባደረገው አጭር ቃለ ምልልስ ነው። የቱርክ ህዝብ መልእክቱን ተግባራዊ ለማድረግ ጊዜ አልፈጀበትም። ወዲያውኑ በኢስታንቡልና ና በአንካራ ከተሞች አደባባይ ላይ ቀን በጠራራ ፀሐይ፣ ታይቶ የማይታወቅ የህዝብ ማዕበል በኩላላሊት ታየ። የመሪውን ጥሪ ተቀብሎ የወጣው ህዝብም ወታደሮቹን በባዶጅ ይፋለም ጀመር። በወታደሩ ውስጥ ያሉትና ለህጋዊነት የሚቆረቁ መኮንኖችም ከህዝብ ጋር በመወገን መፈንቅለ መንግስቱን አከሸፉት። ታዲያ ያኔ የታደጋቸው ህዝብ በዚህኛው ዘመን ስልጣን ላይ ከዚህ በላይ መቆየት አይገባም፣ ስለዚህ ስልጣኑን ያስረክቡ ያሰሩትንም የተቃዋሚ ፓርቲ ወኪል ይፍቱ ሲል በአደባባይ አመጽ ተነስቶባቸዋል። ኤርዶጋን ተጨንቀዋል። የደመነፍሳዊ እርምጃዎች ለመውሰድ ተገደዋል። ኤርዶጋን እንደ ሩሲያው መሪ ፑቲን በራሳቸው ኃይል እና ጉልበት የስልጣን ዘመናቸውን ማራዘም ፈልገው ነበር። ነገር ግን ከዚህ በኋላ በስልጣን የሚቆዩበት ጊዜ ከሁለት አመት አያልፍም እየተባለ ነው። ያኔ ከምዕራባውያን እጅ የታደጋቸው ህዝብ ዛሬ በራ ከራሱ እጅ ቀርጥፎ ሊበላቸው በመላው ቱርክ አብዮቱ ተቀጣጥሏል። ምክንያቱ ደግሞ ኤርዶጋን ተቀናቃኛቸው ማሰራቸውና ብዙ ጊዜ በስልጣን መቆየታቸው ነው የሚሉም አሉ። ፕሬዚዳንት ጣይብ ረሲፕ ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሪም ኢማሞግሉ የኢስታንቡል ከንቲባ ሲሆን ባለፈው ከሶስት አመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆኖ እሁድ ዕለት ይመረጣሉ ተብሎ የሚጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት አስርት ዓመታት አይታ በማታውቀው ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞቹ ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጠል ኬሚካል ሲረጩም ታይተዋል። የኢማሞግሉ ባለቤት ዲሌክ ካያ ኢማሞግሉ ለተሰበሰበው ሕዝብ ባደረጉት ንግግር ባላቸው የተጋፈጠው የፊታዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጿል። በአውሮፓውያኑ 2013 በቱርክ ከተከሰተው የጊዜ አመፅ በኋላ በሀገሪቱ ታሪክ ትልቅ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የ የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ፖለቲከኛ፣ ጋዜጠኞች፣ ነጋዴዎች ጨምሮ ኢማሞግሉና ሌሎች ባለፈው ረቡዕ ነው ለጥየቃ በፖሊስ ቁጥጥር ስር የዋሉት። ከንቲባው በይፋ በቁጥጥር ስር የዋሉት እሁድ ነው። ወንጀለኛ ቡድን በማቋቋምና በማስተዳደር ሙስና፣ በመገደዶ ገንዘብን በመቀበልና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩም ተነግሯል። ኤኤፍፒና የሀገር ውስጥ መገናኛ ብዙሃን ወደ ሲሊቭሪ እስር ቤት ተወስደዋል ሲሉ ዘግበዋል። ኢማሞግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስቴር ባወጣው መግለጫ ጠቁሟል። ኢማሞግሉ እስራቸውን ተከትሎ በማህበራዊ ሚዲያ ገጻ ዲሞክራሲያችን ላይ የተቀባ ጥላሸት ሲሉ የጻፉ ሲሆን ትክክለኛ የፍርድ ቤት ሂደት ተግባራዊ አልተደረገም ብሏል። በጠበቃቸው አማካኝነት በኤክስ ገጻቸው ባጋሩት ጽሁፍ ለተቃዋሚዎች ሰላምታቸውን አስተላልፈው መራጮቹ ቱርክ ኤርዶዋን እንዳበቃለት አሳይተዋል ብለዋል። ኢማሞግሉ የማሞግሉ ሲኤችፒ ፓርቲን ወክለው ለመወዳደር የታጩ ብቸኛ ሰው ነበሩ። ምንም እንኳን በቁጥጥር ስር መዋላቸው እጩ ከመሆን እና ፕሬዚዳንት ሆኖ ከመመረጥ ቢያግዳቸውም በቀረቡባቸው ክሶች ጥፋተኛ ሆነው ከተገኙ መወዳደር ግን አይችሉም። እሁድ እጩዎችን ለመምረጥ በርካታ ቱርካውያን ወጥተው ድምፃቸውን ሰጥተዋል። ዴሊክ ካያ ኢማሞግሉም ድምጽ ሲሰጡ የሚያሳይ ፎቶ አጋርተዋል። ኢማሞግሉ የወቅቱ የቱርክ ፕሬዚዳንት ኤርዶአን ሊሞግቱ እንደሚችሉ ይጠበቃል። ኤርዶዋን በጠቅላይ ሚኒስቴርና ፕሬዚዳንትነት ቱርክን ላለፉት 22 ዓመታት አገልግሏል። በቱርክ ህገ መንግስት መሰረት ኤርዶዋን በአውሮፓውያኑ 2028 በሚደረገው ምርጫ መወዳደር አይችሉም። የቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን በሀገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚ የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አደረጉ። በኢስታንቡል አመፅ የተቀሰቀሰው የኤርዶዋን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሪም ኢማሞግሉ ባለፈው ረቡዕ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው። የሪፐብሊካን ፒፕልስ ፓርቲ ሲችፒ አባል የሆኑት ኤክሪም ኢማሞግሉ ከቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን ጠንካራ የፖለቲካ ተቀናቃኝ መካከል አንዱ ተደርገው ይቆጠራሉ። የተቃዋሚ ፖለቲከኛውን እስር የተቃወሙ በሺዎች የሚቆጠሩ ሰዎች ሰኞ እለት ዳግም አደባባይ ለተቃውሞ ተሰብስቧል። እሁድ ምሽት የነበረው አመፅ ተባብሶ አስለቃሽ ጭስና ጥይት ተተኩሶ ነበር። ኢማሞግሉ ቲባነታቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያያዘ ነው ቢሉም፣ ኤርዶዋን በበኩላቸው ይህንን አስተባብለዋል። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁለት የታየው ከባድ ግጭት እንዳይደገም የሰጋው የከተማ ፖሊስ አድማ በመተኛ ውሃ የጫኑ መኪኖችን አሰማርቶ ታይቷል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረ ጊዜ አንስቶ 1130 ሰዎችን በቁጥጥር ስር ማወሉ ተገልጿል። ኤርዶን ቀደም ሲል በቴሌቪዥን በተላለፈ መግለጫቸው ሰልፈኞቹ ክፉ በማለት ተቃዋሚ የፖለቲካ ፓርቲዎች የዜጎቻችንን ሰላም ቀስቀሳ በማድረግ አደፍርሰዋል ሲሉ ወቅሰዋል። ከቱርክ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዚዳንቱ የተቃውሞ ሰልፎቹ እንዲቆሙ ጥሪ አቅርበው ተቃዋሚ ፓርቲዎች ለቀረበባቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ታሪካችን ውስጥ ታይቶ የማይታወቅ ባለፉት አምስት ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎችን ሰጥተዋል ብለዋል። ለተቃውሞ ሰልፈኞችም ያላቸውን ስሜት ያጋሩት ፖለቲከኛው መራጮቹ ቱርካውያን ኤርዷን እንዳበቃለት አሳይተዋል ብለዋል። ለተከታታይ ቀናት እየተካሄደ ያለው የተቃውሞ ሰልፍ በ2013 የህዝብ መናፈሻ መፍረስ ተከትሎ ከተደረገው ተቃውሞ በኋላ በቱርክ ከታዩ ሰልፎች ሁሉ ትልቁ ነው ተብሏል። የኢማሙግሉ የትዳር አጋር ዲሌክ ካያ ከኢስታንቡል ከተማ ማዘጋጃ ቤት ውጭ በመገኘት ባለቤታቸውን ያጋጠመውን ግፍ ለሰላማዊ ሰልፈኞች ዘርዝረው አስረድቷል። ኢማሙግሉ ባለፈው ሳምንት መንግስት ከሙስና ጋር በተያያዘ ምርመራ አድርጎ ካሰራቸው ከመቶ በላይ ሰዎች መካከል አንዱ ናቸው። ከታሰሩት ውስጥ ፖለቲከኛ፣ ጋዜጠኞችና ነጋዴዎች ይገኙበታል። የፖለቲከኛው መታሰር በፕሬዝዳንትነት ከመወዳደር ወይም ከመመረጥ አያግዳች። ነገር ግን በተከሰሱበት በማንኛውም ወንጀል ከተፈረደባቸው መወዳደር ግን አይችሉም። በስር ላይ የሚገኙት ፖለቲከኛው በቱርክ ውስጥ ለ22 ዓመታት በጠቅላይ ሚኒስትርና በፕሬዚዳንትነት ስልጣን ከያዙት የኤርዶጋን እጅግ ተቀናቃኞች መካከል አንዱና ዋነኛው ናቸው ተብሎ ይታሰባል። ሆኖም ኤርዶዋን ህገ መንግስት እስኪሻሻል ድረስ ዳግመኛ በ2028 ምርጫ ላይ መወዳደር አይችሉም። የቱርክ የፍትህ ሚኒስቴር ኤርዶዋን ከእስር ጋር የሚያገናኙትን በመተቸት በሀገሪቱ የፍትህ ነጻነት መኖሩን አጽንኦት በመስጠት ተናግሯል። ምዕራባውያን ከባድ ችግር አለባቸው። ከችግራቸውን መካከል አንዱ ሙስሊም ሀገራትን በሚያስተዳድሩት ፓርቲዎችና ግለሰቦች ላይ ያላቸውን የተንሸዋረረ እይታ ነው። ለምሳሌ በሀገራቸው ክርስቲያን ዲሞክራትስ የሚባል ፓርቲ ስልጣን ቢይዝ ምንም አይመስላቸው በሙስሊም ሀገራት ውስጥ ሙስሊም ዲሞክራሲ የሚባል ፓርቲ በምርጫ አሸንፎ ስልጣን ከያዘ ግን ወዲያውኑ የሸሪያ መንግስት ሊመሰረት ነው እያሉ ያዋክቡትና ከስልጣን እንዲወገድ ያደርጉታል። በቱኒዚያ በግብፅና በቱርክ እነርሱ የማይወዱት ፓርቲ በምርጫ ስልጣን ሲይዝ የሸሪያ ህግ ሊመሰረት ነው እያሉ እየጮሁ በሸሪያ ህግ እንፈርዳለን የሚሉት የሳውዲ፣ የኦማን፣ የባህሬን እና የኩዌት መንግስታት ደጋፊዎች መሆናቸውን ልብ ብላችኋለን። አሁን እነርሱ ዘንድ ትልቅ ቁም ነገር በሸሪያ ህግ መፍረድ መፍረድና አለመ ፍረድ አይደለም። የምዕራባውያን መመዘኛ ለእነርሱ የሚሆን አሻንጉሊት መንግስት ማግኘት መቻል ነው። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሳታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆ